ሰላም ጤና ይስጥልኝ የተከበራችሁ የሰለዳ ሚዲያ ቤተሰቦቻችን፣ እንዴት ቆያችሁ? ለዕለተ ሰኞ ያዘጋጀ ያዘጋጀናቸው አዳዲስ እና ወቅታዊ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጀነራል ታደሰ ወረደ ሀገር አቀፍ የአስራ ሁለተኛ ክፍል የመልቀቂያ ፈተና አስጀመሩ። በትግራይ ክልል በ2017 ዓ ም የትምህርት ዘመን ሲማር የቆዩ 36300 ተማሪዎች ብሔራዊ የ12ኛ ክፍል መልቀቂያ ፈተና ዛሬ ሰኔ 23 2017 ዓ ም መውሰድ ጀምረዋል። ከነዚህ 36300 ተማሪዎች ውስጥ 14447ቱ በተፈጥሮ ሳይንስ ፈተና እየወሰዱ ሲሆን ከነዚህም 11656 ያህሉ የወረቀት ፈተና እየወሰዱ ሲሆን 2791 በበየረመነብ እየተፈተኑ ይገኛሉ። ፕሬዚዳንቱ ጦርነቱ በመላ ህዝብና ተማሪዎች ላይ የሚያሳድረው ተጽዕኖ እጅግ በጣም ከባድ ነው፣ ይህንን ተቋቁማችሁ እዚህ በመድረሳችሁ በጣም ደስ የሚያሰኝ ነው ካሉ በኋላ ለዚህ ሀገር አቀፍ ፈተና ለመብቃት ሌት ተቀን ላደረጉት ርብርብ በየደረጃው የሚገኙ መምህራንና የትምህርት አመራር አካላትን አመስግነዋል። ፈተናው በመላው ኢትዮጵያም ዛሬ ሰኔ 23 2017 ዓ ም መሰጠት ጀምሯል። የህወትሀት አርሚ 92 አዛዥ ወደ ሓራ መሬት ተቀላቀለ። የህወትሀት ሰራዊት አርሚ 92 አዛዥ ጀነራል በርሃ ማራኪ ማለትም ወዲራያ ሙሉ ትጥቅ አጃቢዎችና መኪናውን በመያዝ ወደ ሓራ መሬት ተብሎ የሚጠራው ነፃ መሬት መቀላቀላቸው ተገልጸዋል። የህወትሀትን አገዛዝ ለመታገል ወደ ሓራ መሬት የሚወርዱት የትግራይ ተወላጆች ቁጥር በመበራከት ላይ መሆኑን ከስፍራው የሚወጡ መረጃዎች ያሳያሉ። በርካታ ኖርዌያውያን በስህተት ሚሊዮኖች በሎተሪ ማሸነፋቸው ከተገለጸ በኋላ ቁጣ ተቀሰቀሰ። በርካታ ኖርዌያውያን ረብጣ ገንዘብ አሸንፋቸዋል የሚል መልእክት በመንግስት ባለቤትነት ከሚተዳደረው አቋማሪ ኩባንያ ከደረሳቸው በኋላ ሚሊዮነር ሆነዋል ብለው አስበው ነበር። ይህ ደስታ ግን አብሯቸው የቆየው ስህተት መሆኑ እስኪታወቅ ድረስ ብቻ ነበር። በዩሮጃክፖት ሽልማቶች ያሸነፉ በርካታ ሺዎች አርብ ዕለት ላይ የተሳሳተ መጠን የያዘ መልእክት እንደደረሳቸው ኖርስክ ቲፒንግ አስታውቋል። ኩባንያው ምን ያህል ሰዎች የተሳሳተ መልእክት እንደደረሳቸው ለቢቢሲ ከመናገር ተቆጥቧል። የኖርስክ ቲፒንግ ዋና ኃላፊ ቶንጄ ሳግስቱኤን ስለተፈጠረው ስህተት ይቅርታ ጠይቀው ከአንድ ቀን በኋላ ስራቸው ለቀዋል። ኩባንያው ከዩሮ ሴንት ወደ ኖርዌይ ክሮነር በመቀየር ሂደት በተፈጠረ ስህተት ሽልማቱ ከመጠን በላይ ከፍተኛ እንዲሆን አድርጓል ሲል ገልጸዋል። ገንዘቡ በመቶ ከመካፈል ይልቅ ለመቶ ተባዝቷል ሲል የሀገር ውስጥ መገናኛ ብዙሃን ዘግቧል። ኖርስክ ቲፒንግ የሽልማት መጠኑን ከጀርመን በዩሮ ከተቀበለ በኋላ ወደ ኖርዌይ ክሮነር ይለውጠዋል። ትክክለኛው የሽልማት መጠን ቅዳሜ ምሽት ላይ ተስተካክሎ ተገልጿል። አቋማሪ ድርጅቱ ምንም የተሳሳቱ ክፍያዎች አልተፈጸሙም ብሏል። ብዙዎችን ስላሳዘንን በጣም አዝኛለሁ። ሰዎች በእኛ ላይ መናደዳቸው ተረድቻለሁ ብለዋል። ሳግስቱ ኤን በመግለጫቸው የእምነት ጥሰት በመሆኑ ትችታቸውን ተገቢ ነው ብለዋል። ለመዝናናት ወጣ ለማለት ያቀዱ፣ ቤታቸውን ለማደስ ወይም አፓርታማ ለመግዛት ካሰቡ ሰዎች በርካታ መልእክቶች እንደደረሳቸውም ተናግረዋል። ለእነርሱ ማለት የምፈልገው ይቅርታ ነው። ይህ ትንሽ ማጽናኛ እንደሆነ ረዳለው ብለዋል። አንዲት ቤቷን ለማሳደስ እያቀደች የነበረች ለኖርዌይ ብሮድካስቲንግ ኮርፖሬሽን 1.2 ሚሊዮን ክሮነር ማሸነፏን የሚገልጽ መልእክት እንደደረሳት ገልጻ ነገር ግን ከዚያ በኋላ ከተጠቀሰው ገንዘብ የተወሰነውን ብቻ ማግኘቷን ተናግራለች። የኖርስክ ቲፒንግ ቦርድ ቅዳሜ እለት የኩባንያው ስራ ከሚቆጣጠረው ከባህል ሚኒስቴር ጋር ለአስቸኳይ ስብሰባ ተገናኝቶ ነበር። ከስብሰባው በኋላ ሳግስቱ ኤን ከዋና ኃላፊነታቸው ተነስተዋል። ኃላፊዋ በዚህ ስልጣን ላይ ከመስከረም 2023 እንደ አውሮፓን አቆጣጠር ጀምሮ የሰሩ ሲሆን ከ2014 ጀምሮ በኖርሰክ ቲፒንግ ውስጥ አገልግለዋል። እዚህ ነገሮች በተለያዩ ቦታዎች ተበላሽተዋል። ይህ ደግሞ የእኔ ኃላፊነት ነው ብለዋል። ከስራ በመልቀቃቸው አዝኛለሁ ያሉ ሲሆን፣ ነገር ግን በተደረጉት የማሻሻያ ለውጦች እርግጠኛ ነኝ ብለዋል። የባህልና የእኩልነት የኩልነት ሚኒስተር ሉብና ጃፍሬ ለኤንአርኬ እንደተናገሩት እንደዚህ አይነት ስህተቶች መከሰት አልነበረባቸውም። በተለይም ኖርስክ ቲፒንግ በሀገሪቱ ውስጥ የጨዋታ አገልግሎቶችን ለማቅረብ ልዩ መብት የተሰጠው ኩባንያ ነው። ቦርዱ የቁጥጥር አሰራሮችን ለማሻሻል በትጋት እንዲሰራ እንጠብቃለን ብለዋል። ኖርሲክ ቲፒንግ በእንዲህ አይነት ሁኔታ ውስጥ ራሱን ሲያገኝ ይህ የመጀመሪያው አይደለም። ከቅርብ ወራት ወዲህ በርካታ ከባድ ስህተቶች ተገኝተዋል፣ እንዲሁም ባለፈው ዓመት በርካታ የቴክኒክ ችግሮች አጋጥመዋል ብለዋል። ኩባንያው በተቆጣጣሪው እና በደንበኞቹ ከባድ ትችት እንደቀረበበት ገልጸው ትችቱ ተገቢ ነበር ሲል አምነዋል። ድራማ ማየት ከባድ ቅጣት ያስከትላል። ሁለት የሰሜን ኮሪያ ታዳጊዎች የ12 ዓመት ከፍተኛ የጉልበት ስራ ቅጣት እንደተጣለባቸው ተሰምቷል። ታዳጊዎቹ የሰው ነፍስ አላጠፉም፣ ባንክም አልዘረፉም፣ ሙስና ውስጥም አልገቡም። ታዲያ ወንጀላቸው ምን ይሆን? በሚያስገርምና በሚያስደነግጥ ሁኔታ ታዳጊዎቹ በ12 ዓመት ከፍተኛ የጉልበት ስራ የተቀጡት የደቡብ ኮሪያን ድራማ በመመልከታቸውና ለሌሎች በማጋራታቸው ብቻ ነው። በአንዳንድ አገራት መዝናኛዎች ሳይቀሩ ለእንዲህ አይነት አስከፊ ቅጣት የሚዳርጉ ስነጋት ሆኖ መገኘታቸው በእጅጉ አስደንጋጭና አሳሳቢ ነው። ይህ የሚያሳየው አንዳንድ ገዢዎች መረጃና ባህልን ለመቆጣጠር ምን ያህል ርቀት ሊጓዙ እንደሚችሉ ነው ተብሏል። የእስራኤሉ ጠቅላይ ሚኒስተር ኔታንያሁ አሁን ከጊዜው ቀድሞ ምርጫ ለማድረግና ለሌላ ዙር የጠቅላይ ሚኒስተርነት ስልጣን እያሰላሰሉ ነው ተባለ። የእስራኤሉ ጠቅላይ ሚኒስተር በመጋቢት ወር የሚታይ ውጤት እያስገኘ ከነበረው የተኩስ አቁም ሂደት ፊታቸው ሲያዞሩ አንዳንድ ተንታኞች ከፖለቲካዊ ራስን ማጥፋት ጋር የሚመሳሰል ውሳኔ ወስደዋል ብለው ነበር። የዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ያመቻቹት የጋዛ የተኩስ አቁም ስምምነት በመቶዎች የሚቆጠሩ የፍልስጤም እስረኞች ከእስራኤል እስር ቤቶች እንዲለቀቁ፣ በደርዘን የሚቆጠሩ እስራኤላውያን ደግሞ ከሐማስ እገታ ነፃ እንዲወጡ አድርጓል። ድርድሩ በጦርነት ከመቋጨቱ በፊት ቀጣይ እርምጃ ይሆናል ተብሎ የታቀደው ብዙ ታጋቾች ወደ ቤታቸው መመለስ እና የእስራኤል ወታደሮች ከጋዛ ቀስ በቀስ እንዲወጡ ነበር። በግጭት የተሰላቹ እስራኤላውያንና ፍልስጤማውያን በጋራ ታሪካቸው ውስጥ እጅግ አጥፊ የሆነው ይህ ጦርነት የሚያበቃበት ጊዜ ደጋግመው ያስባሉ። ነገር ግን ቤንያሚን ኔታንያሁ ጦርነቱ እንዲያበቃ አልፈለጉም። በመላው ጋዛ ጥቃቱ እንዲቀጥል ባዘዙበት ወቅት ጠቅላይ ሚኒስተሩ ሐማስ ሙሉ በሙሉ እስከሚጠፋ ድረስ ጦርነቱ እንደሚቀጥል አስታውቋል። በጋዛ የቀሩት ታጋቾች በሰላም መመለሳቸው ሁለተኛ ደረጃ ጉዳይ ይመስላል። በጋዛ ያለው የሲቪል ሰዎች ጉዳት ጭራሽ ሆኖም አልተጠቀሰም። ብዙ እስራኤላውያን በተለይም የታጋቾች ቤተሰቦች በዚህም ተናደዋል። ኔታንያሁ ከዘመዶቻቸው ደህንነትና ከሀገር ጥቅም ይልቅ የራሳቸው የፖለቲካ ሕልውና ያስቀድማሉ ሲሉም ይከሳሉ። በህዝብ አስተያየት መለኪያ ላይ የኔታንያሁ ተወዳጅነት የወረደ ሲሆን፣ ከቀኝ አክራሪና ሃይማኖታዊ ፓርቲዎች በመጡ ወግ አጥባቂ ሚኒስትሮች የተዋቀረው የተዳከመው መንግስት እንዳይወድቅ ታግለዋል። ከሶስት ወራት በኋላ ኔታንያሁ ጠላታቸው በሆነችው ኢራን ላይ ባገኙት አስደናቂ ወታደራዊ ድል እየተኩራሩ ይገኛሉ። አሁን ከጊዜው ቀድሞ ምርጫ ለማድረግና ለሌላ ዙር የጠቅላይ ሚኒስተርነት ስልጣን እያሰላሰሉ እንደሆነም ተገልጸዋል። ባለፈው ሳምንት መጀመሪያ ላይ በሰጡት ጋዜጣዊ መግለጫ የሰባ አምስት ዓመቱ አዛውንትና የእስራኤል የረጅም ጊዜ መሪ የሆኑት ኔታንያሁ አሁንም የሚጨርሷቸው ብዙ ተልእኮዎች እንዳሏቸውና የእስራኤል ህዝቦች እስከፈለጉ ድረስ ይህንን ለማድረግ እንደሚፈልጉ ተናግረዋል። የኢራንን የኒውክሌር መርሃ ግብር ውድመት መታለፍ የሌለበት የእድል መስኮት በማለት የገለጹት ኔታንያሁ የታጋቾችን ነጻ መውጣትና የሐማስ ሽንፈትን ማረጋገጥ የሚችሉት እርሳቸው ብቻ እንደሆኑና ከዚያ በኋላ ሰፊ ቀጠናዊ ስምምነቶችን እንደሚያደርጉ ጠቁመዋል። በቅርቡ በተሰጡ የህዝብ አስተያየቱ መሰረት ኔታንያሁ ከኢራን ጋር ያደረጉት የ12 ቀን ጦርነት እንዳሰቡት ትልቅ ተወዳጅነትን አላተረፈላቸውም። ስለዚህ ከጊዜው አስቀድሞ ምርጫ እንዲደረግ መወሰን ትልቅ አደጋ ሆነባቸዋል። 120 መቀመጫዎች ባሉት የእስራኤል ፓርላማ ጥምረት መፍጠር ቁልፍ በሆነበት በተበታተነ የፖለቲካ ስርዓት ውስጥ ለኔታንያሁ ሊኩድ ፓርቲ ብቻውን አብላጫ ድምፅ ማግኘት ቀላል አይደለም። እናም ቀኝ ዘመም ከሆኑ ትናንሽ ፓርቲዎች ድጋፍ ለመሰብሰብ መታገል እንደሚኖርበት በማዕሪፍ ጋዜጣ ላይ የወጡ የቅርብ ጊዜ የህዝብ አስተያየቶች ይጠቁማሉ። ተመሳሳይ የህዝብ አስተያየት እንደሚያመለክተው 59 በመቶ የሚሆኑት እስራኤላውያን ለታጋቾቹ ምትክ በጋዛ ያለው ውጊያ አሁኑ እንዲቆም ይፈልጋሉ። ከተጠየቁት መካከል ግማሽ ያህሉ ማለትም 49 በመቶ ኔታንያሁ ጦርነቱ እየቀጠሉ ያሉበት ብቸኛ ምክንያት ለራሳቸው ፖለቲካዊ ጥቅም ነው ብለው ያስባሉ። በእስራኤል ዲሞክራሲ ኢንስቲትዩት ከፍተኛ የምርምር ባልደረባ ፕሮፌሰር ታማር ሄርማን ሰውየው በጣም ጎበዝ የፖለቲካ ተዋናይ ነው ብለዋቸዋል እንደ እርሱ የሰለጠነ ፖለቲከኛ በእስራኤል ውስጥ የለም። ነገር ግን መታመን ለኔታንያሁ ትልቅ ችግር ነው ሲሉ ያክላሉ። በስልጣን ወንበር ላይ ተጣብቆ ለመቆየት ብዙ ጊዜ ቦታው የለዋወጠ የፖለቲካ መሪ በእስራኤል ዘንድ እምነት አያገኝም። በኢራን ውስጥ ያደረገው ወታደራዊ ቁማር ጥሩ ቢመስልም በቤንያሚን ኔታንያሁ ሳሎን ጥግ ላይ ሌላ ትልቅ የቤት ስራ አለ።